ሰላም ለእናንተ ይሁን፣ የጌታ ጸጋ ይብዛላችሁ። እንዴት ናችሁ ወገኖች? መጋቢ ምንሸዋ ማንተጋፍቶት ከድሬዳዋ አማሪ ህብረት ቤተ ክርስቲያን ነው። ዛሬ በእንዲህ ዓይነት ሁኔታ የመጣሁት አንድ ፕሮግራም ልጋብዛችሁ ነው። በሐረርና አካባቢ እንዲሁም በምስራቅ ክልል የምትገኙ አማኞች በሙሉ ከፊታችን ሰኔ 27፣ 28፣ 29 ማለትም አርብ፣ ቅዳሜ እሁድ የሐረር አራተኛ አማኔ ለህብረት ቤተ ክርስቲያን ከ በወንጌል አገልግሎት በአጥቢያ ደረጃ ፕሮግራሟን ከጀመረች ስድስት ዓመት ሞልቷታል። ይሄን የስድስት ዓመት የወንጌል አገልግሎት ጉዞ በጋራ እግዚአብሔርን ለማመስገን የምንሰበሰብበት ጊዜ ስለሆነ ይህ ፕሮግራም በአይነቱ በምስራቅ አካባቢ ያለን አማኔ ንብረት አጠቃላይ በጋራ ሆነን እግዚአብሔር የምናመልክበት ጊዜ ይኖረናል ማለት ነው። በዚህ ፕሮግራም ላይ ሁላችሁም እንድትገኙ የዚህ መንፈሳዊ በረከት ተካፋይ እንድትሆኑ፣ በፕሮግራሙ የእግዚአብሔር ቃል በኃይልና በስልጣን ይሰበካል። እግዚአብሔር ያለ ገደብ ይመለካል። በተለይም ደግሞ መጽሐፍ ቅዱስ እንደሚናገር ኢዮሳፍጥም በዘመኑ የእግዚአብሔርን አገልግሎት ሲያገለግል እየበረታ እየሰፋ ሄደ በሚል የእግዚአብሔር ቃል መርህ መሰረት በዚህ አገልግሎት ጉድስ ቤተ ክርስቲያን የበረታችበትን ቤተ ክርስቲያን ትልልቅ ስራዎች የሰራችበትን ስራ በጋራ የምናመሰግንበት ጊዜ ስለሆነ ሁላችሁ የምትችሉ በዚህ ፕሮግራም ላይ ተገኝታችሁ የእግዚአብሔርን ሀሳብ፣ የእግዚአብሔርን ፈቃድ እንዲሁም መንፈሳዊ የሆነውን የእግዚአብሔርን እውነት እንድትካፈሉ በጌታ ፍቅር እንጋብዛችኋለን። እግዚአብሔር የተባረከ ይሁን። አማኑኤል፣ እግዚአብሔር ከእኛ ጋር ነው። ተባረኩ።